የሲዳማ ክልል ጤና ቢሮ ምክትል ቢሮ ኃላፊና የዘርፈ ብዙ ኤች አይቪ ኤድስ መከላከልና መቆጣጠር ዘርፍ ኃላፊ ወይዘሮ መቤት መኮንን ኤች አይቪን መከላከል መቆጣጠር የጤናው ሴክተር ድርሻ ቢሆንም የመከላከሉም ተግባር የተለያዩ የማህበረሰብ ክፍሎች ኃላፊነት መሆኑን ገልጸዋል። እንደ ሀገር ደግሞ በሀያ ሰላሳ ያስቀመጥነው ግብ ምንድን ነው? ኤች አይቪ ኤድስ የማህበረሰቡ የጤና ስጋት ሆነ የማይሆንበት ደረጃ ማድረስ ነው። ያ ማለት ደግሞ አንድም ከቫይረሱ ጋር የሚወለድ ህጻን እንዳይኖር ከእናት ወደ ልጅ የተላለፈበት እንዳይኖር ማድረግ ነው። ሁለተኛ ደግሞ የተጋለጡት ሰዎች መድኃኒትን በአግባቡ ተጠቅመው የቫይረስ ልኬት መጠናቸው ተስተካክሎ ጤናማ ህይወት መምራት ወደሚችሉበት ደረጃ ማድረስ ነው። ስለዚህ ይህንን ለማድረግ ያሉ ጉድለቶችን እንዲህ በጋራ ተጋግዞ ሁሉም የሚመለከተው አካል የራሱን ድርሻ ወስዶ እንዲወጣ ማስቻል ነው። ከጊዜ ወደ ጊዜ በማህበረሰቡ እየታየ ያለው ቸልተኝነትን ተከትሎ በሽታው ሳይስፋፋ ለመግታት የሃይማኖት ተቋማት ድርሻቸው ከፍተኛ ነው ያሉት የሃይማኖት አባቶች በበሽታው የተያዙ ማህበረሰቦችም ከእምነቶቻቸው ስርዓት ጋር በማጣጣም በሽታውን መከላከል እንደሚቻል ይገልጻሉ። ይህም ቦታ ነው። ይሄኛውም ደግሞ ሰዎች ተመራምረው እግዚአብሔር በሰጣቸው አይምሮ ተምረው ያገኙት እውቀት በእውቀት የተገኘ እንጂ እንዲሁ ዝም ብሎ የተገኘ አይደለምና፣ ስለዚህ የእውቀት ባለቤት ደግሞ እግዚአብሔር ነው። እግዚአብሔር ይህን ሰጥቷል ለስጋችን ይህን ለነፍሳችን ይሰጥ እግዚአብሔር ለሁሉም። ይሄ ነውና በዚህ ልክ ነው ቤተክርስቲያን የምታስተምረው። አሁን በተነሳው በኤች አይቪ ዙሪያ በሽታ እያለበት መድኃኒት አልጠቀም የሚለው በእስልምና ተወኩልም አይባልም። ተወኩል ማለት በአላህ መመካት ማለት ነው። በአላህ መመካት ማለት አላህ የፈጠረለትንን ነገር ምክንያት ሰባቢን ወይም መድኃኒትን በአግባቡ መጠቀም አንዱ ከእስልምና ወይም ከእምነት ጥንካሬ ይቆጠራል። ድሮም ስናስተምር ነበረ፣ ስንሰራ ነበረ። አሁን መዘናጋት አለ። አሁን ግን ዛሬ ተሰጠን የግንዛቤ ማስጨበጫ ትምህርቱ ህብረተሰቡን እንድናስተምር ጥንቃቄ እንድናደርግ፣ ሁለተኛ ደግሞ አደንዛዥ እጽ የሚጠቀሙ ጫት ከመጠን በላይ የሚቅሙ ሱሳሱስ ውስጥ የገቡ ልጆች ለኤችአይቪ ስርጭት ዋና ምንጭ ናቸው። እነኛንም ለማስተማር ለመምከር መንግስትም ደግሞ የመንግስቱን ሚና ይወጣ። ዘመን አመጣሽ መዝናኛና አደንዛዥ ዕጾች ለበሽታው ተጋላጭነት ከፍተኛ ድርሻ አለው ያሉት የሲዳማ ክልል ጤና ቢሮ ምክትል ቢሮ ኃላፊና የዘርፈ ብዙ ኤችአይቪ ኤድስ መከላከልና መቆጣጠር ዘርፍ ኃላፊ ወይዘሮ መቤት መኮንን ወደ ጋብቻ የሚሄዱ ወጣቶች ቀድመው ምርመራ እንዲያደርጉ የሃይማኖት አባቶች ምክርም ተገቢ መሆኑን ገልጸዋል። ዘመን አመጣሽ የመዝናኛ ኢንዱስትሪው ለኤች አይቪ ኤድስ ተጋላጭነት የራሱ የሆነ ትልቅ ሚና አለው። ስለዚህ ይህንን በማድረቅ ዙሪያ የሃይማኖት መሪዎች የራሳቸው የሆነ ትልቅ ሚና አላቸው። አብዛኛው ቤተ እምነት ጋብቻ ነው ስለሚፈጽም እነሱም በዚህ ውስጥ ከቤት ቤተ እምነት ውስጥ የሚሆን ከቤተ እምነት ውጭ የሚደረጉ ጋብቻዎች ምርመራን መሰረት እንዲያደርጉ የሃይማኖት ልጆቻቸውን እንዲያስተምሩልን እናደርጋለንና በሽታውን በመከላከል ዙሪያም በቀጣይ በሚሰሩ ስራዎች ላይ ውይይት ተካሂዷል።